ሰላም ጤና ይስጥልን፣ እንዴት ናችሁ? ሰላም ነው። የተከበራችሁ ውድ ተከታዮች የቻናል ቤተሰቦች፣ እንደምን ናችሁ? ሰላም ነው። ደህና ቆያችሁ ወይ? ዛሬ ማውራት የፈለግኩት ስለ ኩላሊት ህመምና ስለ ኩላሊት ስራ ማቆም፣ ለረጅም ጊዜ የቆየ ኩላሊት ስራ ማቆም፣ እንዲሁም በአጭር ጊዜ ውስጥ የሚከሰት የኩላሊት ስራ ማቆም ምንድን ነው? ኩላሊት ስራ አቆመ ስንል ምን ማለታችን ነው? ኩላሊት ስራ ካቆመ ይመለሳል ወይ የመመለስ እድል አለው ወይ? ከተመለሰስ ምንድን ነው ወደፊት ሌላ ሊገጥም የሚችለው ነገር የሚለውን ነገር ትንሽ ላወራ ፈለግኩ ዛሬ እና የኩላሊት ህመም፣ ለረጅም ጊዜ የቆየ የኩላሊት ህመም ከዛ በኋላ የኩላሊት ስራ ማቆመ እኛ በህክምናው ቋንቋ ክሮኒክ ኪድኒ ዲዚዝ ወይም ክሮኒክ ሬናል ፌለር እንለዋለን። በአጭር ጊዜ የሚከሰተው ደግሞ የኩላሊት ስራ ማቆም እና የኩላሊት ህመም እኛ በህክምናው ቋንቋ አኪዩት ኪድኒ ኢንጁሪ ወይም አኪዩት ሬናል ፌለር ብለን እንጠራዋለን በህክምናው ቋንቋ። እና ችግሩ ምን መሰላችሁ? ከሁለቱ የትኛው ይሻላል የምለውን ነገር ትንሽ ላብራራላችሁ። ክሮኒክ ኪድኒ ዲዚዝ ወይም ለረጅም ጊዜ የቆየ የኩላሊት ህመም አጋጥሞት ከዛ በኋላ ኩላሊት ስራ ማቆም ያጋጠመው ሰው መጨረሻ ላይ ኩላሊት ስራ ካቆመ በኋላ ያለው አማራጭ አንድ እና አንድ ነው። እሱ ምንድን ነው? ሌላ ኩላሊት መተካት ነው። ያ ኩላሊት እስኪተካ ድረስ ማሽን ኩላሊት ሆኖ የሚሰራ ማሽን ዲያሊሲስ ምንለው ማለት ነው ኩላሊት የሚሰራውን ስራ ተክቶ ከሰውነት የሚወጡ ማንኛውም አይነት ቆሻሻዎችን እያጸዳ ሰውነት ደግሞ የሚያስፈልገውን ነገር ወደኋላ እየመለሰ የሚያጣራ ማሽን ያስፈልጋል። ይህ ደግሞ እድሜ ልክ እያጣራ ሰው በማሽን እያጣራ መኖር ስለማይቻል የግድ ኩላሊት ተፈልጎ እንዲተካ ግዴታ ይሆናል ማለት ነው። ያ ሰው በህይወት ለመኖር ሌላኛው አኪዩት ኪድኒ ኢንጁሪ አኪዩት ሬናል ፌለር ወይም በአጭር ጊዜ ውስጥ የተከሰተ የኩላሊት ሕመም ወይም የኩላሊት ስራ ማቆም ስንል ይህኛው የመመለስ እድል አለው። ከቆየው ይልቅ ይህኛው የመመለስ እድል አለው። አንዳንዴ ይቅርታ፣ ዲያሊሲስ ወይም የኩላሊት እጥበት ከተጀመረ በኋላ በራሱ የተወሰነ ጊዜ የኩላሊት እጥበት ከተደረገ በኋላ በራሱ የሰውየው ወይም የሴቷ ኩላሊት ተመልሶ ስራ የመስራት እድል ሊኖረው ይችላል። በአጭር ጊዜ ውስጥ የተከሰተ የኩላሊት ድክመት ወይም ኩላሊት ስራ ማቆም ከሆነ ማለት ነው። ስለዚህ በአጭር ጊዜ ውስጥ የተከሰተውን በተቻለ መጠን ቶሎ ሕክምና ቢደረግ የመመለስ እድል ስላለው እንደዚህ አይነት ኬዞች ሲያጋጥሙ በተቻለ ፍጥነት ሕክምናውን በተቻለ ፍጥነት ማድረግ ቢንችል። ሰውን ልንጠቅም እንችላለን ማለት ነው። ስለዚህ በአጭር ጊዜ የተከሰተ የኩላሊት ድክመት ብዙ ጊዜ የመመለስ ቻንስ አለው ማለት ነው። እንደዚህ በአጭር ጊዜ ውስጥ የሚከሰቱ የኩላሊት ድክመቶች የሚፈጠሩት እነማን ላይ ነው? እንደዚህ አይነት ተጠቂ የሚሆኑት ማናቸው? የምለውን ትንሽ ለመግለጽ ያህል ለምሳሌ በወሊድ ጊዜ ደም በጣም የሚፈስ ደም ፈሶባቸው የደም እጥረት ያጋጠማቸው ሴቶች ላይ ወይም ውርጃ ገጥሟቸው በጣም ደም ከፈሰሰ የሰውነት ፈሳሽ በጣም ካጠረ በዛ ኬዝ ኩላሊት ድክመት የኩላሊት ስራ ማቆም ሊገጥም ይችላል። በዚህ ኬዝ የመጣ የኩላሊት ድክመት ሊመለስ ይችላል ማለት ነው። የመመለስ እድሉ ከፍተኛ ነው። ስለዚህ ቶሎ በተቻለ መጠን ህክምና ቢደረግ ቶሎ የመመለስ እድሉ ከፍተኛ ነው። ስለዚህ በተለይ ከወሊድ ጋር የተገናኘም ሆነ በማንኛውም ለምሳሌ በአደጋ ምክንያት ደም በጣም የፈሰሳቸው ሰዎችም እንደዚ አይነት ነገር ሊገጥማቸው ይችላል። ሌላኛው ደግሞ የሰውነት ፈሳሽ በተቅማጥ እና በማስመለስ መልክ በጣም በፍጥነት የሰውነት ፈሳሽ ከሰውነት በመቀነስ እንደዚህ አይነት የኩላሊት ድክመት ሊያጋጥም ይችላል። ስለዚህ በዚህ አይነት ከዝም አክዩት ኪድኒ ኢንጁሪ ወይም በአጭር ጊዜ ውስጥ የሚከሰት የኩላሊት ስራ ማቆም ሊገጥም ይችላል። ስለዚህ እነዚህ ኬዞች ቶሎ ቢታከሙ ቶሎ የመመለስ እድል ስላላቸው እነዚህ ሰዎች ቅድሚያ እኛ ሐኪሞች ብዙ ጊዜ ለእንደዚህ አይነት ኬዞች ቅድሚያ እንሰጣቸዋለን። ምክንያቱም ታክመው የመዳን እድል ከፍተኛ ስለሆነ ማለት ነው። ስለዚህ እነዚህ የኩላሊት በሽታ ሊያጋጥመው የሚችሉት በምን በምን ምክንያት ነው ብለን አንዳንድ ነገሮችን ለመዘርዘር ያህል ቅድም ያልኳችው ደም በጣም ፈሶ አንድ ሰው ደሙ በጣም ከቀነሰ የሰውነት ፈሳሽ በጣም የሚቀንስ ከሆነ ለምሳሌ ተቅማጣጣፊ፣ ተቅማጣጣፊ፣ ትውከት እነዚህ ነገሮች የኩላሊት ድክመት ሊያስከትሉ ይችላሉ። ሌላው ደግሞ የኩላሊት ጠጠር፣ ለረጅም ጊዜ የኩላሊት ጠጠር ኩላሊት ውስጥ ከቆየ የኩላሊት ቱቦዎችን ቦቲን ቦንባዎችን ወጥ ሽንት የሚያስወጣውን ቦንባዎችን በመዝጋት የኩላሊት ህመም፣ ከዛም የኩላሊት ድክመት ሊያመጣ ይችላል ማለት ነው። ስለዚህ እነዚህን ነገሮች በማወቅ ከነዚህ ነገሮች ብንጠነቀቅ ጥሩ ነው። ደግሞ ውሃ በደንብ መጠጣት ፈሳሽ በደንብ መውሰድ ጠቀሜታ አለው ማለት ነው ለኩላሊት ኩላሊት ጠጠር ያላቸው ሰዎች በተለይ የኩላሊቱ ሳይዝ ትናንሽ ከሆነ በሶኖግራፊ መጠኑ ይለካል። የኩላሊት ጠጠር ጠጠሩ ከአስር ሚሜትር በታች እና ከዛ በታች ከሆነ ከሽንት ጋር የመውጣት እድሉ ከፍተኛ ስለሆነ ውሃ በደንብ ቢጠጡት፣ ስለዚህ ጠጠሩ ሊወጣ ይችላል ማለት ነው በሽንት መልክ። ይሄን ያህል ስለ ኩላሊት ህመም እና ስለ ኩላሊት ጠጠር ካወራን ሌላ እናንተ ይሄ ላይ ብትሰጠን ብትነግረን ቪዲዮ ብትሰራ የምትሉትን ነገር ካለ ኮመንት ላይ ከታች ብትጽፉ ደስተኛ ነኝ። እረዳችኋለሁ፣ ቪዲዮም ሰራለሁ። ሌላ አስፈላጊ ነው የምትሉትን ነገር ጥያቄዎችን ካላችሁ ኮሜንትም ካላችሁ ሼርም አድርጉ ፕሊስ፣ ቻናልን ሳብስክራይብ አድርጉ። አመሰግናለሁ።